አንዲ አንደ ጦርነቱ ማለት ጦርነቱ በዚህ ቦታ ደርሷል። እግዚኦን በል እግዚኦን በል እግዚኦን በል መልሰን ንግባይቲ ሀበጥም ኃጢአት ነው የኛ ነገር ማለት ወደ ኃጢአታችን ዘወር፣ ወደ ሌብነታችን ዘወር፣ ወደ ክፋታችን ዘወር። ምን ላይ ይታዘዛል? ጾም ይታወጃል። ትንሽ በረድ ያለ ሲመስልን ወደ ክፋታችን ማለት ግብፃዊነት ማለት ነው ጨለማዊነት ማለት አንደሱ ሲሳደብ እግዚአብሔር የሚያይ አይመስልም። ሲሰርቅ እግዚአብሔር የሚያይ አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል ይላል። ዝሙት ንግሥቲቱን የባሪያዋ ባሪያ አድርጓት ነበረ። ሃያ ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበር። ኃጢያት ንጉስን፣ ንግስትን ባሪያ ያደርጋል። እሱ ደግሞ ለኃጢያት ያልተገዛ ንጹህ ስለሆነ ንጽህና ደግሞ ባሪያውን ንጉስ አደረገው። ዛሬ እውነቴን ንገራችሁ፣ ባላወቅ ነው ባርነት እየተቀጠቀጥን ባላወቅነው፣ ባላወቅ ባርነት እየተገዛ ያለ ነው። ለምን ይመስላችኋል ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን ህራብን ያመጣው ምን ይመስላችኋል? ኃጢአት ነው። የመከራ ባሪያ ያደረገን ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። እውነቴን ልነግራችሁ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትልኝ፣ ንጹህ መሆን። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። እግዚአብሔር የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን አይመስለንም ቤተ ክርስቲያን ቤተ ክርስቲያን ስንሆን የሚያየን የሚያየን ይመስለናል እ ሰው ጭፈራ ቤት ሲገባ ሰው መሸታ ቤት ሲገባ ሰው ዶርሙ ውስጥ ሲሆን ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። ከበሮ ሲመጣውን አንዳንዱ ሰው ወንድ ሲሆን ወንድ ማዝሮ ነው የሚመጣው፣ ወንድ ሴቶች ዝሮ ነው የሚመጣው። እንዲያዩት እኮ ነው፣ ሌላ ቦታ አይደለም። እንዲያዩት እነሱ እንዲያዩት፣ በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ፣ ደግሞ እንዲያዩት። ምንም እኮ አይደለም። ስለዚህ ከበሮ እንደ ገሌም እንዴት ነው የሚሉኝ? በነገሬ ምን ስዕል አለኝ እየተባለ ነው የሚመጣው ማለት ነው። አሁን ከበሮ ሲመጣ አስከስታው እንቅጥቅጡ ብርብር መሰለኘቱ ምንድን ነው? ለእግዚያር ነው? ለሰዎች ነው? እንዲህ ማለት እኮ በቂ ነው። ከበሮ ሲመጡ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚያር ነው? ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው እምትኖሩት ሁሉ ይመስለኛል። ነው እንግዲህ አንድ ሰው ብር ይሰጠና ቤተ ክርስቲያን እገሌ አምሳ ሺህ ብር ሰጥቷል እልል በሉለት ሰዎች። አሁን ሰውየውም ከዚህ ለምንድን ነው ሌላ ቀን አስር ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝም ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል። ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ተሰባሪ ነው። ሰው ተሰናካይ ነው። ሰው ወዳቂ ነው። ጽኑ እግዚአብሔር ነው። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። ያወጣቸው ባርነት ስንት ዓመት ነው ይኖሩ ሲባል፣ 215 ዓመት በባርነት ያለ ሀገራቸው ተሰድተው 215 ዓመት የግብፅ ፒራሚዶችን እየሰሩ በባርነት ኖረዋል ማለት ነው። ወደዚያ ባርነት የወሰዳቸው ማን ነው ሲባል፣ እራሳቸውን የአባታቸው የያዕቆብ ልጆች አስራ ሁለተኛ ወንድማቸውን ዮሴፍን በምቀኝነት ምክንያት እሱ ከኛ የበለጠ ተወዳጅ ይሆናል እኛ ሊገዛ ይችላል ብለው በመቅናት ወንድማቸውን ወደ ግብፅ ሽጠውታል። በሀያ ብር አማካኝነት ሽጠው ግብፅ እንዲሄድ አድርገውታል። እሱ መጀመሪያ አባቱ የወደው ነበረ። አባቱን ልዩ ልዩ ልብስ ያለብሰዋል። እንደዚሁም ደግሞ እግዚአብሔር ነገ ትልቅ ሰው እንደሚሆን እራይ ህልም ያሳየው ነበር። አስራ አንድ ነዶዎች የገብስ ነዶ ለአንድ ነዶ ሲሰግድ ያይ ነበር። ጨረቃ ሲሰግድለት ይመለከት ነበር። ከዋክብት ሲሰግድለት ይመለከቱበት ነበር። ፀሐይ ሲሰግድለት ያያል። ይህን ለአባቱ እየነገር አባ እኔ ዛሬ ህልም አይቻለሁ። አስራ አንድ ነዶዎች እኔ ለያስኳት የገብስ ነዶ። ለነገሩ የአሁን ዘመን ልጅ ገብስ ነዶ ማለት ምን ማለት ነው የሚያውቅ የሚያውቅ አይመስለኝ። ታውቃላችሁ እንዴ? ካወቃችሁ ጥሩ። ስለዚህ ነዶ ማለት ገብሱ ታጭዶ አንድ ችቦ አይደለም ምን እንግዲህ ካላጨዳችሁ ማስረዳት አልችልም። እንግዲህ ገብሱ ታጭዶ የሚታሰረው ማለት በሰውየው ችቦ ሞልቶ ተጨምሮበት የሚታሰር ሁለቱ ችቦ ማለት ነው። ስለዚህ እሱ ለያዘው ነዶ ሲሰግዱለት፣ አይ ይህን ለአባቱ ተናገረ። አይ አስራ አንድ ነዶዎች የተባሉት ወንድሞችህ ናቸው። እነሱ ይገዙልህ ይሆናል። ነገር ግን በምቀኝነት እንዳይጣሉ ህልም አየሁ አትበል። የልጅ ነገር ደግሞ ህልም ሲያይ እየወሰደን ለወንድሞች ይነግራቸው። አሀ ለካኛንም ልትገዛ ተወዳለ በእኛ ላይ ልትሾም ነው ብለው ይቀኑበታል። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባል ወደዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። ብዙ ነገር ነው የሚያደርገው። አንደኛ ህልም አይቻለው እኔ ጥሩ ህልም ያለው ብሎ ማውራት ምን ይሆናል ቅድስና አለኝ ማለት ስለሚሆን፣ በራስ መመካት ስለሚሆን ህልሙን የገለጠልን መልአክ ከኛ ይርቃል ማለት ነው። ሁለተኛ ደግሞ እኛ ህልም አይቻለሁ ጥሩ ህልም አይቼ ብለን ለሰው ስንናገር ሰዎች እኛን እንደ ጸሎተኛ ስለሚቆጥሩን ስለሚያመሰግኑን፣ ከሚመሰገን ሰው አጠገብ ደግሞ ሰይጣን ስለማይጠፋ ሰይጣን ወደ እኛ መምጣት ይጀምራል። ሶስተኛ ደግሞ መልካም ህልም ስለ ራሳችን ብናይ ሰዎች በዚያ ምክንያት እኛ የምንጎዳ ስለሚመስላቸው ምቀኝነት ሊያድርባቸው ይችላል። በዚያ ምቀኝነት እኛን ሊያጠፉን ይችላል። እንዲህ ያለውን ነው ቅዱስ ዳዊት ይነብር አጥ በዚያ ስህት ርሶ ኃጢያተኛ ሰው እራሱ የሚጠፋበትን ነገር ይናገራል የሚለው። ለዚህ ኃጢያተኛ ሰው እራሱን የሚያሳስት ነገር፣ እራሱን የሚያጠፋውን ነገር ይናገራል ያለው ስለዚህ ነው። ስለዚህ ራሳችን የሚያጠፋን ነገር ሊሆን ስለሚችል አይነገርም። ዮሴፍ ይህን በመናገሩ ወንድሞቹ ለግብጽ ነጋዴዎች ሽጠው ከኢየሩሳሌም ወደ ግብጽ እንዲሄድ አደረጉት። እየሰማችሁ ነው አይደል? በእውነቱ ምንም አይነት ተሽከርካሪ ወደ ጉባኤ መምጣት የለበትም። እኛም ተሳስተን ነው ወደ መሀል የገባን እንጂ እኛንም ይቀበሉን። በእርግጥ እኔ አልፈለግኩም አቁሙ ብያለሁ አቁሙ ብያለሁ። ልጁም አቁሞታል። ስለዚህ ወደ ጉባኤ መሀል ተሽከርካሪ አይገባም። አሁን ልባችሁ እናንተ ወደዚህ አድርጉት፣ ከቃሉ ጋር ናችሁ። ምመና እግዚአብሔር ከሁላችን ጋር ይሆን። ወንድማቸውን በምቀኝነት ሸጡት፣ ወደ ግብጽ ነጋዴ ለግብጽ ሽጠሁት። ከሄዱ በኋላ ምንድነው የተደረገው? ወንድማችንም ቀበሮ በልቶታል ብለው ልብሱን በግ አርደው በልተው የበጉን ደም ቀብተው ለአባቱ ወንድማችን ቀበሮ በጣው እንኳን ልብሱም ነው ቀበሮ በልተው ያው ልብሱ ደም ነክቶታል ብለው ልብሱም አባቱ ዓይኑ እስከሚጠፋ ለቀሰ። ልጅ ሙቷል። ዮሴፍ ተሸጠ። ተሽጦ ከሄደበት አገር ደግሞ ታማኝ እንዲሆን መልከኛም ስለነበረ ጥበበኛም ስለነበረ የገዛው የግብጽ መስፍን የቤቱ ምሰሶ የቤቱ ገንዘብ ቤት የቤቱ አልጋም ጣፊ ጭምር አደረገም እግዚአብሔር በባዕድ አገር ዘመድ መስጠት ያውቅበታልና አብ ወልድ መንፈስ ቅዱስ የሰቡ አብ ወልድ መንፈስ ቅዱስ ያለምዱ አብ ወልድ መንፈስ ቅዱስ ሰውን ከሀገር አውጡታ ወደ ሌላ ሀገር ይስቡታ አብ ወልድ መንፈስ ቅዱስ ያለምዱ በተሰደደበት ሀገር ዘመድ አግኝቶ ሰዎች ዘመድ ዘመድ ብለው ከብሮ እንዲኖር እንዲለምድ ያደርጉታል። ስለዚህ በዚያ ዘመድ ዘመድ እየተባለ እንዲኖር አደረገው ጊዜ ሰይጣን በጣም ቀናተኛ ስለሆነ ይህ ሰውዬ መቼ ነው የማርፈው? ወንድሞቹን የወንድሞቹ ገዥ እንደሚሆን ራዕይ ቢያይ በወንድሞቹ አማካኝነት ተሽጦ እንዲሄድ አደረኩት። የግብጽ ባሪያ እንዲሆን አደረኩት። ደግሞ እዚህ መጥቶ የሰው አልጋ ንጣፊ ሆኖ ተመቸው። ደግሞ ምን ላድርገው ብሎ አሰበና የዚያ ሰውዬ መስፍን የመስፍኑ ሚስት በዝሙት እንድትመኘው አደረገ። ሲወጣ ባቱን ሲገባ ደረቱን እየተመለከተች በዝሙት ጦር ተነድፋ እሱን መመኘት ጀመረች። ሌሊትና ቀን ሐሳቧ ሁሉ እሱ ሆነ። ከዕለታት አንድ ቀን አንተ ሰው ከኔ ጋር ኃጢአት እንድትሰራ እፈልጋለሁ አለችው። አይ ባለቤትሽ በገንዘቡ ሁሉ ሲሾመኝ በአንቺ ላይ ግን አልሾመኝም፣ በሚስቱ ላይ አልሾመኝም። ልብ ብላችሁ ታውቁ እንደሆነ እግዚአብሔር በመለኮቱ ጉልማሳ በሚስቱ ንጉስ በመንግስቱ ሲገቡበት አይወድም። ይቅርታ የማይደረግባቸው ርዕሰ ጉዳዮች ናቸው እነዚህ እግዚአብሔር አምላክነቱን ለሌላ ሲሰጡበት፣ ንጉስ መንግስቱን ሲንቁበት፣ ጎልማሳ ደግሞ ሚስቱን ሲቀሙት፣ በዚህ ይቅርታ አያደርጉም ሶስቱም። እኔ በዚህ ላይ አልሾመኝም ማለት ከለታት አንድ ቀን ገብቶ ከቤተ መንግስት ያለውን ገንዘብ ሁሉ ሲያናፍስ፣ አንተ ባሪያ ዛሬ እጄ ወድቀሃል አለቅህም ብላ ያዘችው፣ ጨርቁን ጥሎላት ወጣ። ልብሱን ብትይዛው ልብሱን አውልቆ ጥሎላት ወጣ። መጀመሪያ ምንድነው ያላት? እንዴት በእግዚአብሔር ፊት እንዲያለ ክፉ ነገር እሰራለሁ አለ። በእግዚአብሔር ፊት እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትን ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። አሁን ዛሬ እኮ እግዚአብሔር የሚያየን የሚያየን አይመስለኝም። ቤተ ክርስቲያን ቤተ ክርስቲያን ስሆን የሚያየን የሚያየን ይመስለኛል። እንዴ ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያይው ይመስላል። አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። እግዚአብሔር ዲያቆኑ ቅዳሴ ላይ ምንድነው የሚለው? ማንም ከዚህ ሰው ከዚህ መካከል በክፋት እንዳይኖር ተጠንቀቁ፣ እግዚአብሔር ያያልና ያልና ነው የሚለው። ማንም በዚህ ቤተ ክርስቲያን ውስጥ በክፋት እንዳይኖር ተጠንቀቁ፣ እግዚአብሔር ያያል። ቤተክርስቲያን ቤተ ክርስቲያን ትክክል ነው ግን ታክሲ ውስጥ እግዚአብሔር ያያል ትላላችሁ? መኪና ውስጥ እግዚአብሔር ያያል ትላላችሁ? ስራ ቦታ ቢሮ ውስጥ ስትሆኑ እግዚአብሔር ያያል ትላላችሁ? ነጋዴዎች ሱቅ ውስጥ እግዚአብሔር የሚያያቸው ይመስላሉ አይመስሉም። እግዚአብሔር ቤተ ክርስቲያን ስንመጣ እግዚአብሔር የሚያየን መስሎ አቤቱ ጌታዬ ማረኝ አቤቱ ጊዜ የሆነ ሰው እንኳን አጠገባችን ክፉ ነገር ቢናገር ምን ለምንለው አንተ እግዚአብሔር ናትፈራ ቤተክርስቲያን እኮ ነው ያለው።